አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውዴ ቻናሌ ቤተሰቦች፣ እንዴት ናችሁ? ከኔ ጋር ሁሉ ሰላም አልሀምዱሊላ። ዛሬም በአዲስ ቪዲዮ ብቅ ብያለሁ። በመጀመሪያ ለቻናሌ አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ የቻናሌ ቤተሰቦች ደግሞ ላይክ፣ ሼር እያደረጋችሁ አበረታቱን። ቪዲዮን ሲጀምሩ ላይክ ማድረጋችሁን አትርሱ። እንግዲህ ምሳሌ ክፍል 66 ምን እንደተመለከት ነው፣ ምስ ብሩክ ሲመጣ ብቻውን መስሏቸው ነበርና ሁላችንም ደንግጠን ሁላችንም የሚያስፈራን ነገር ነበርእና በመጨረሻም እንግዲህ ብዙዎቻችን አትሞትም ሰርፕራይዝ ሊያደርጓቸው ይሆናል ብለን ነበር። እንግዲህ በጣም ደስ ይላል። ምሳሌ ታክ ማድን አመታለች ሲያዋት ደስ ብሏቸው ነበርና ቀበሩጫ ቅድስትና ምሳሌ ተቃቀፉ ማለት ነው። በቃ በጣም ነው ደስ ያላቸው። ሁላችንም ተደስተናል። እነሱም ተቃቅፈው ተሳሳሙ። ከዛም እንግዲህ ተቀብለዋቸው ወደ ቤታቸው እየሄዱ ነበረ። ምሳሌ በጣም ደስተኛ ሆና እነሱን ስታይ በመሻሏም ደስ ብሏታል እና ብቷን እየቧረቀች ነበር፣ እየሮጠች ነበር እና በዚህ መሀል የሆነ መኪና መቶ አስደንግጧቸው ነበር መኪና መታት ብለው ሁላቸውም ደንግጠው ነበር፣ ግን ተርፋለች፣ ምንም አልሆነችም። በጣም ደስ ይላል። ሁላቸውም ተደስተዋል። እንግዲህ ተሰባስበው ወደ ቤታቸው ሊሄዱ ነው። በዚህ መሀል እንግዲህ ማህሌትና ዝና እየተከታተሏቸው ነበረ። ዝና እንግዲህ ሞገስ ብሩኬ ሊቀበል ይመጣል እና ኤርፖርት ላይ አገኘዋለሁ ብሎ ስላሰበ መኪና ውስጥ ሆነው ሲከታተሏቸው ሞገስን ማግኘት አልቻለም ዝና ያው እንግዲህ ተስፋ ቆርጠው ማህሌትም ምሳሌ ድኗት ስላየች ቁማ ስትሄድ ስትስቅ ስትጫዋ ስላየቻት በቃ ልጁ ተርፋለች፣ ከዚህ በኋላማ ምን አለኝ በቃ ብላ ተናዳለች። ከዛም በኋላ ሳያገኙት ሞገስን ተመለሱ። ግን ሞገስ ብልጥ ሆኗል። አሁን ጀግና እየሆነ ነው። ሲከታተላቸው ነበር በሩቅ ሆኖ የነብሩክን ሰላም መምጣት የምሳሌን ታክሞ መምጣት ሲያይ ነበርና እነ ዝናም ሲከታተሏቸው እንደነበር አይቷል ሞገስ። ከዛ መሀል ይሄንን አይታ በጣም ተናዳለች። ለሰው ልጅ ይሄን ያህል ክፉ መመኘት ለምን እንደሆነ አይገባኝም። ምን ታተርፋለች አሁን? እሷ ምሳሌ ብትሞት ምን ታገኛለች? ቤቱም ንብረቱም ያው ከበፊቱ ሚስቱ ጋር የሰራው ነገር እንደሆነ ታውቃለች። ሕጉም እንደማያስኬዳት እያወቀች ግን ልጅቷ መትረፍ አናዷታል። እና በጣም ተናዳ ነበር ወደ ኤፍራታ ቤት ተመልሳ ለኤፍራታ በጣም ተናድጃለሁ ምሳሌ ታከማመጣች እያለቻት ነበረ። ኤፍራታን ባይን ሻይሻት ትስቃለች፣ ትጫወታለች፣ ትሄዳለች እያለቻት ነበረ። እሷም አው ባይን ያየኋት ምሳሌ ተርፋለች እያለች ነበረ። ከዛም እንግዲህ እነ ምሳሌ ወደ ቤታቸው መጥተው ምግብ በልተው አብረው አውርተው ምናምን ከጨረሱ በኋላ ያው እንግዲህ ለብሩኬ እነ ኤፍራታን ቤት መጥተው እንደነበር በፖሊስ አስይዛቸው ሶስት ቀን ታስረው እንደወጡ እየነገሩት ነበር ለብሩኬ። ብሩክም እሷ ሴትዮ ግን ለምን ነው ማታይ፣ ደግሞ ምን ፈልጋ ያመጣቸው እያለ ነበር። እንግዲህ እነሱ ምግባቸውን በልተው ዳጣና ብሩኬ ከወጡ በኋላ ምሳሌ እንግዲህ ታክመች ስትመጪ እናት ሆንሻሉ ብለሽኛል አይደል እንደ ቅድስት እያለቻት ነበር። እሷም አዎ ግን አሁን አይደለም ጊዜው እያለቻት ነበረ። ቁጭ ብለው ተደስተው አንዳንድ ነገር እያወሩ በመሀል ፌንት ሰርታ የወደቀች መስላ አውቃ አስደንግጣት ነበረ። ቅድስትም ከዚህ በኋላ እንደዚህ አይነት ነገር እንዳደግም እያስደነገጥሽ ነው እያለቻት ነበር። ከዛ እንግዲህ መሀሌት ኤፍራታ ጋር ሆና ዝናን ለማግኘት ሄዳለች። ኤፍራታ ዝናን በጣም ትፈራዋለች እና ከዚህ በኋላ እዚህ ካደረስኩሽ አንቺ ስራሽን ጨርስሽ ነው ልሂድ እያለቻት ነበር እሱ እጅ ባደል አይበላሽ፣ ለምን ነው የምትፈሪው ያለቻት፣ ባይበላኝም ለሚበላኝ ይሰጠኛል። ስለዚህ እኔ እሱ ጋር መገናኘት አልፈልግም አለቻት። መሐሌትን ኤፍራታ ብልጥናት በነገራችን ላይ ምን እንደሚጎዳት ምን እንደሚጠቅማ ታውቃለች፣ በምን አይነት መንገድ መጓዝ እንዳለባት ታውቃለች። እና እሱ ጋር መሳፈጥ፣ እሱ ጋር መገናኘት ስላልፈለገች መሐሌትን እንግዲህ ጥላት ወደ ቤቷ ተመልሳለች። መሐሌትን ለዝና ደውላ እየጠበቁ ነው ብለዋለች። ከዛም እንግዲህ ብሩክ ካሁን በኋላ ከሞገስ ጎን መቆም አለብኝ፣ ከዚህ በኋላ ነፃ ነን፣ ምንም አይነት ነገር መፍራት የለብኝም ብሎ አስቦ ነበር። እና ምግባቸውን ከበሉ በኋላ ከዳጣ ጋር ተያይዘው ሞገስን ለማግኘት የሆነ ቦታ ሄደዋል። ሞገስም እንግዲህ ሉላን ሊሄድ ነው ሞገስ እነ ብሩ እነ ዳጣ ስለቀጠረችኝ፣ ዳጣ ጋር መገናኘት ስላለብኝ ሊሄድ ነው አላት። እሷም አትውጣ፣ ከወጣህም ደግሞ አብሬ ሊሄድ እያለችው፣ አይ አንቺ እዚሁ ጠብቂ ለጊዜው፣ እኔ ደርሼ እመጣለሁ ብሏት ሄደ። ስለፈራ፣ ያው ዝና እንደሚከታተላቸው ስለሚያውቅ ማለት ነው። ከዛም እንግዲህ ወደ ቦታው ሄዶ ዳጣ ደወለላት እና ከዝና ጋር ተቀጣጠረች ነው። እንደ መጣሽ ዞር ዞር ብለሽ አይተሽ የሚከታተልሽ ሰው እንደሌለ አረጋግጠሽ ነው ወደ እኔ መምጣት አለና ደውሎላት፣ ወደ ሱ እየሄደች ነበር። ከዛ በፊት እሷ ብሩክ ቁጭ ብላ አዲስ ነገር አለኝ፣ ቤተሰቦቼን እያፈላለኩ ነው፣ ትንሽ ፍንጫ አግኝቻለሁ እያለችው ነበር። ብሩኪም ይህማ ከሆነ ጥሩ ነው፣ በአባትሽ ስንትጠሪያለሽ ማለት ነው አባትሽ፣ ያለ በእኔ ስም አትጠሪም እያላት እሺ ተባብለው እንግዲህ ወደ ሞገስ ጋር ሊሄዱ ባለበት ሰዓት ሞገስ ከመኪና ስር ተደብቆ ነበር እና በዛም በዚህም እያየ ነበር። ራሱን እየጠበቀ ነበር፣ እርግጠኛ ሆኖ ያ ሰውዬ እንደሚከታተለው ስላወቀ ከዛም በኋላ እንግዲህ ብቅ ሲል ዝናን አይቶታል ማለት ነው። ዝና እንግዲህ ከመሀሌት ጋር ሆኖ እነሱን የተንቀሳቀሱ እንደሆነ ስለነገሯቸው እነዚያኞቹ ሰዎች እየሄዱ ስለነበር ይሄንን አይቷል። እንግዲህ ሞገስ ሽጉጡን ይዞ ወደ ዝና ጋር እየሄደ ነበር። እስኪ ዝናን ምን ያደርጉታል? ብሩክም እንደዛ ባሉ ሰዓት መጥቶ ሁላቸውም ይገናኛሉ። ብሩክና ሞገስ ዝናን ምን ያደርጉታል? ተኩሰው ይመቱት ይሆን? በቀጣይ ቪዲዮ ምን ይፈጠራል የሚለውን አብረን የምንመለከት ይሆናል። ላይክ፣ ሸር፣ ሰብስክራይብ ማድረጋቸውን ማድረጋችሁን አትርሱ። መልካም ጊዜ።